በመጀመሪያም ፍርሃት ነበር። በመቀጠልም መረበሽና መፍራት አልተለየም ነበር። በመጨረሻ ግን ፍርሃት ራሱ ፈራ። የታንዛኒያ ወጣቶች የተጫነባቸውን ለመጣል ተነሱ። ጥቂቶች ያረበቡትን ፍርሃት ብዙዎች ገፈውት አደባባይ ወጡ። ለአንዲት ሴት ስልጣን ሲባል ብዙዎች እንዲታሰሩና እንዲገደሉ፣ ለጥቂት ሹማምንት ሲባል በርካቶች እንዲቆስሉና እንዲጎድሉ የተደረገበትን ስርዓት ለመገላገል ሞትን ተጋፈጡ። እነሆ በታንዛኒያ ጸረ አምባገነን ትግል ተደፈ። ኧረ እነሱ ከኬንያውያን ጎረቤቶቻቸው ተምረዋልና፣ ከማዳጋስከር ወንድሞቻቸው ልምድ ቀስመዋልና፣ ለገዢ አልገዛም ማለትን ችለውበታል። ከዚያ በፊት ግን እንኳን ህዝቡ ኪሊማንጃሮም የፈራ ይመስል ነበር። ቪክቶሪያ ሐይቅም ጸጥ ብሎ ነበር። የታንጋኒካንም ሆነ የዛንዚባር ህዝብ ዝም ያለው ግን ገዢዎቹን እየታዘበ እንጂ ስለወደደ አልነበረም። እናም ቆርጦ ተነሳ። ዳሬ ሰላም ሰላሟን ፍለጋ ተነሳች። ግድያና መድሎን፣ ጥቃትንና መታሰርን፣ መደብደብንና መገዛትን አሁንስ በዛ ያሉ የዘመኑ ወጣቶች የሴትዮዋን መንግስት ጉሮሮ ላይ እንደተቀረቀረ ምርቅ ሆነውበታል። በእርግጥም ታንዛኒያ ከቅኝ ገዢዎች ከተላቀቀች በኋላ ይህንን የመሰለ የተቃውሞ ድምፅና የህዝብ ቁጣ ስትሰማ የመጀመሪያዋ ነው። በእርግጥም የእናት ሆድ ዥንጉርጉር ነው። በተለየ ታንዛኒያ ሆድ ዥንጉርጉር ነው። ሳሚያ ሐሰንንም ጁሌስ ኔሬሬንም አርግዞ ይወልዳል። ታንዛኒያ ስልጣንን ቅልል አድርገው እንደ ተራ ነገር ትውት አድርገው ዘወር የሚሉ መሪዎች ነበሯት፣ ልክ እንደ ጁሌስ ኔሬሬ። ስልጣንን ደም ለማፍሰስ የሚገለገሉበት ጭከናን መደሰታቸው ያደረጉ ገዢዎችም አሏት፣ ልክ እንደ ሳሚያ ሐሰን። ሳሚያ ሐሰን የስልጣን አድባር አንቀዥቅዣ ያነገሰቻት ወይ ዘሮ ነች። ለኮታ መሙያ ተብሎ ለጾታ መሙያ ተብሎ ለብሔር ተዋጽኦ ተብሎ በተመቻቸ ኮታ ተፈጥሮና ሁኔታ ግዟት ቤተ መንግስት የገባች ከቤተ መንግስትም ማልወጣ ብላ ያስቸገረች የ65 ዓመት አዛውንት ነች። ነገሩን ግልጽ ለማድረግ ጥቂት ዓመታትን መለስ ቀለስ ስንበል የታንዛኒያ ፖለቲካ ሳሚያ ሱሉሁ ሐሰን የተባለችን ሴት የተዋወቃት ከዛሬ 25 ዓመታት በፊት ነው። ታንጋኒካና ዛንዚባር የሚባሉ ግዛቶችን በተዋጣለት የፌዴራላዊ መዋቅር አጣምሮ ታንዛኒያ የሚባል ሀገር የፈጠሩ የዚያች ምስራቅ አፍሪካዊት ሀገር ፖለቲከኞች ለዛንዚባር ህዝብ የተለየ መብትና የተለጠጠ ፖለቲካዊ ነጻነት ይሰጣሉ። በዚህ ልዩ መብት የዛንዚባር ግዛት ነዋሪዎችን ወክላ የአካባቢው ተወላጅ የሆነችው ሱሱ ሁሉ በአገሪቱ ገዢ ፓርቲ ሲሲኤም ውስጥ እንድትገባ ተመደበች። በዚያን ወቅት በዛንዚባር ክልል ውስጥ የወጣቶች ስራ ፈጠራ፣ የሴቶችና ህፃናት ሚኒስትር ነበረች። በክልሉ ውስጥ ይህንን ቦታ እንድታገኝ የተደረገችው በተለየ ብቃቷ ሳይሆን በጾታ ኮታ ነበር የሚለውን ጉዳይ

ኤታፍ ጆርኒ ፍሮም አክቲቪዝም ቱ ፖለቲክስ በሚል ርዕስ ያስነበበው የአገሯ ልጅ አልባር ዋክዩሳ በወቅቱ ወንድ አለቆቿ የተለየ ክትትልም ሆነ ቁጥጥር ያደርጉባትም ጫና የማያበዙባትም ነበር፣ ይህም የሆነው ሴት ስለሆነች ነበር ይላል። ሌሎች ጸሐፊዎች በአንጻሩ ሴትዮዋ በአገሯ ታንዛኒያና በእንግሊዝ የተለያዩ ትምህርቶችን የቀሰመች ነች፣ ለዚህ የበቃችሁ ከተሰጣት እድል በተጨማሪ በመማሯም ነው ይሏታል። ከዚህ የዛንዚባር ኃላፊነቷ ተነስታ የገዢው ፓርቲ ሲሲኤም የዛንዚባር ተወ ካይመሆና ለክልሉ የተሰጠው ልዩ ወንበር እሷ እንድትቀመጥበት ተደረገ። ለክልል የተሰጠ ኮታና ለሴትነት የተመደበ መብት እያምዘገዘገ ወደ ስልጣን ሰገነት አናራት። የአገሪቱ ገዢ ፓርቲ ጠቅላላ ጉባኤ አባል ለመሆን የበቃችሁን ወይዘሮ 10 ዓመት ታንዛኒያን መርቶ የነበሩት ጃካያ የሚኒስትሮች ህብረት ሚኒስትር አድርገው በምክትል ፕሬዚዳንቱ ቢሮ እንድትሰራ መደቧት። በዚህ ኃላፊነት ላይ ስታዘግም በ2015 ምርጫ ሲካሄድ ጆን ማጉፉሊ ምክትሌ ነች ብሎ አስተዋወቃት። ቢቢሲ ያልታሰበች ደግሞም ብዙ የታወቁ ፖለቲከኞች ባሉባት ታንዛኒያ ያልተጠበቀች እጩ ቀረበች ሲል በወቅቱ የገለጻት ሱሉሁ ሐሰን በጆን ማጉፉሊ ጥላ ስር ተመረጠች። በታንዛኒያ ታሪክም የመጀመሪያዋ ሴት ምክትል ፕሬዝዳንት ለመሆን በቃች። እንዳም ሆኖ ካለቃዋ ጋር ተጣልታለች፣ በመካከላቸውም አለመግባባት ተከስቷል የሚል ዜና በታንዛኒያ መገናኛ ብዙሃን ይዘገብ ነበር። ለፕሬዝዳንቱ ያላትን ታማኝነት ተሸርሽሯል እየተባለም ይወራ ጀመር። እሷ ግን ለወግ ለማዕረግ ያበቃትን ማጉፉሊን መተቸትም ማጣጣልም የምትመኘው አልነበረም። እናም ዛሬም ልክ እንደ ትናንቱ የማጉፉሊ ታዛዥ ነኝ፣ ቡልዶዞሩ ዛሬም አለቃዬ ናቸው አለችና ደመናውን ገፈፈችው። ለአለቃው ያላትን ታማኝነትም አረጋግጠች። በ2020 እንደገና ለምርጫ ሲወዳደር ምክትሉ አድርጓት ቀረበ። የአገሪቱን ሴቶች፣ የታንዛኒያን እናቶች፣ የዚያን አገር እህቶች፣ አክስቶችና ሚስቶች ድምፅ ለማግኘት ያለመው ማጉፉሊ እሷን ከሱ ቀጥሎ አስቀምጧት በድጋሚ ለምርጫ ቀረበ። ከምክትልነት ያለፈ የሥልጣን ምኞት የሌላትን ይህም ሹመት ብርቅ የሆነባትን ሱሁሉን ሲያገኝ በእርግጥም ፖለቲካዊ ትርፍ እየዛቀ ነበር። እንዳምሆኖ ሕይወት ዑደቷን የምትቋጭበት ዘመን ቀረበና በድጋሚ ምርጫ ባሸነፈ በአምስተኛ ወር ማጉፉሊ ሕይወቱ አለፈ። ሞተ አቅመ ቢሷን እሷም እኔም ተመኝቸዋል አቅም የምትለዋን በአጋጣሚ ወደ ቤተ መንግሥት ስልጣን ተጠጋች የሚባልላትን ምክትሉን ሱሁሉን ለታንዛኒያውያን ትቶ በድንገት ሞተ መጋቢት 2021 ከአራት ዓመታት በፊት ማለት ነው ፕሬዚዳንቱ ሞተላት መርዶ ነጋሪዋም ራሷ ነበረች የአገሪቱ ሁለተኛ ሰው እሷ ነበረችና የማጉፉሊን መርዶ በመጋቢት 17 2021 ማለዳ ላይ ተነስታ አወጀች በዳሬ ሰላም ሲታከም ቆይቶ

ማጉፉ ሊሞተላት የሚያስብለው ጉዳይ የሚመጣው እዚህ ጋር ነው። ፕሬዚዳንቱ ሲሞት ምክትሉ ይተካዋል የሚለው ህግ ተተግብሮ ስልጣን ጸናላት። በእርግጥም ሰሚያሱ ሁሉ ከሰው መርጦ ለሹመት በሚባለው ብሂል ወደ ስልጣን አልመጣችም። ሰው ሲታጣ ይመለመላል ጎማጣ የሚለው አባባል በሚቀርባ ታኳኋን እድል ፈንተዋ የአገሪቱ አንደኛ ሰው መሆን ሆነ። እሷም ትላለች፣ ፕሬዚዳንት ለመሆን አስቤ አላውቅም። የዛንዚባር ክልል ፕሬዚዳንት ሁኚ ብለውኝ እንኳን እምቢ ያልኩ ሰው ነኝ። ፕሬዚዳንትነትን ያገኘሁት በዕድልና በአጋጣሚ ነው። ህገ መንግስታችንን ተከትሎ ፕሬዚዳንቱ ሲሞት እኔ ተተካው እንጂ የአገር መሪ ሆናለሁ ብዬ ቅንጣት ተመኝቼ አላውቅም፣ በማለት ተፈጥሮና አጋጣሚ ለእሷ ያደሉበትን ምክንያት ታብራራለች።

በዚህ መልኩ ያልተመኘችውንና ያለፋችበትን ስልጣን ካገኘች በኋላ ነው እንግዲህ ቤተመንግስቱ ጥሟት ከህዝብና የአገሪቱ ወጣት ጋር እልህ የተጋባችው። ከሙት የወረሰችውን ስልጣን ተከትላ ለአራት ዓመታት ታንዛኒያን የመራችው ወይዘሮ ባለፈው ረቡ ምርጫ ሲካሄድ ራሷን እጩ አድርጋ አቀረበች። እስከ ዛሬ በውርስ የተገኘ ስልጣን ነበርና ራሴን ምረጡኝ ብላ ቀረበች። በማግስቱም 32 ሚሊዮን ህዝብ ድምፅ ሰጥቶ 98 ፐርሰንቱ እኔን መርጧል አለች። የውርሱን ስልጣን አውራሿ ማጉፉሊ የጀመራቸውን የዲሞክራሲ ጸር የሆኑ ተግባራትን በመከወን አሳልፈዋለች። ሚዲያዎችን ዘግቶ ተቃዋሚዎችን አስሮ ተቾቹን ጸጥ አስብሎ ይገዛበት የነበረውን ስልጣን የተረከበችው ሳሚያ ሱሉሁ ይህንኑ ስታደርግ ከርማለች። የማጉፉሊ ራእይ በእርሷ ተተግብሮም ታንዛኒያ ወደ መድብለ ፓርቲ ሥርዓት ከገባችበት ከ1992 ወዲህ ለመጀመሪያ ጊዜ ዴሞክራሲያዊ እድገቷ ወደኋላ መፍጠን እንዲጀምር አድርጋለች። ዋነኛ ተቀናቃኟ የሆነውን ፓርቲ የሚመራውን ቱንዱ ሊሱ የተባለውን ፖለቲከኛ በአገር ክህደት እንዲከሰስ አደረገችው። ይህም የሆነው ምርጫው ጥቂት ወራት ሲቀሩት ነው። የእሱን ችሎት ለመከታተል ፍርድ ቤት የሄደውን ምክትል ሊቀመንበሩን ምርጫው ሳምንታት ሲቀሩት አሰረችው። ይህ የአገሪቱ ወጣቶች የሚወዱትና የሚመርጡት ነው የሚባለው ፓርቲ ምርጫው ጥቂት ሳምንታት ቀሩት መሪዎቹ ሲታሰሩ፣ ሌሎች ተቃዋሚዎች ደግሞ ሰበብ እየተፈለገላቸው ለምርጫው ብቁ እንዳይሆኑ አደረገቻቸው። ይህንን ሁሉ ካደረገች በኋላ ነው እንግዲህ 98 ፐርሰንቱ መራጭ ለእኔ ድምፅ ሰጥቷል ያስባለችው። ያስፋፋችው የሰራጥነት የፈጠረችው አድሎና የዘረጋችው ኢፍትሐዊ አስተዳደር ያማረራቸው ወጣቶች ግን አዲስ ፊት ብቻ ሳይሆን አዲስ ስልትና ፖሊሲ አዲስ መሪም ይፈልገዋልና አንቺን አልመረጥንሽም ብለው ተነስተዋል። ፕሬዚዳንቷን ሳሚያ ሱሉሁንም ኢድ አሚን ሳሚያ እያሏት ነው። በእርግጥም ታንዛኒያውያን አይተንሻል፣ መረሽናል ብለው አምርረው ወጥተዋል። በወጡበት የቀሩት እስካሁን 700 ደርሰዋል እየተባለ ነው። ወይዘሮዋ ፕሬዚዳንት ገዳይ ወታደሮቿ ባልታጠቁት ወገኖቻቸው ላይ ይተኩሱ ዘንድ የሰጠችው ትዕዛዝ ተፈጽሟል። ኢንተርኔቱን ዘጋግተዋለች፣ የሰዓት እላፊ ማውጃለች። ይህ ሁሉ ያልበገራቸው ወጣቶች ግን አሸነፍኩበት ያለችባቸውን የምርጫ ሰላጣ ኮሮጆዎች ሄደው ዶግ አመድ አድርገዋቸዋል። ገዢው ፓርቲ የሚጠቀምባቸውን አውታሮችና የገዢዎች የሀብት ምንጭ የሆኑ ተቋማትን አፈር አድርገዋቸዋል። የተመረጡ ኢላማዎችን በተደራጀ አኳኋን የሚያጠቁት የታንዛኒያ ወጣቶች የሕዝብን መሰረተ ልማት ሳይሆን የአገዛዙ የመጨቆኛ መሳሪያ የሆኑትን ተቋማት ላይ አተኩረዋል። እያንዳንዱ አምባገነን ሰላማዊ ምድርን ወደ ብጥብጥና ዕልቂት ይቀይራልና በታንዛኒያ ሚሄው ሆነ። ያቺ ምስራቅ አፍሪካዊት ሀገር ለውትሮ ኮሽ የሚል ነገር የማይሰማባት ፍጹም ሰላማዊ ምድር ነበረች። አሁን ግን ሰው የሚሞትባት ደም የሚፈስባት ምድር ሆናለች። የታንዛኒያ መገናኛ ብዙሃንም እየጠየቁ ነው። ሳሙያሱ ሁሉ ስለምን ዲሞክራሲያችንን ጠልፋ ጣለችው? ያችን ዲሞክራሲያዊት አገራችንን ያችን ነፃነት የሁሉም ነገር መሰረት ነው ብለው ያስተማሩን የነ ኔሬረን አገር

በእርግጥም ከምስራቅ አፍሪቃ ፍጹም ሰላማዊ ሀገሮች አንዷ የነበረችው ታንዛኒያ ወደ ቀውስ ገብታለች። ይህንንም ሁነት ዓለም እየተመለከተ ነው። የዲሞክራሲ እንቅስቃሴ እንዴት ወደ አገር አቀፍ ቀውስ ተለወጠ እያለም ነው። የተባበሩት መንግስታት ህዝብ ይሰማ ዘንድ በመጠየቅ ላይ ይገኛል። የዲሞክራሲ ኃይሎች መንግስት የህዝብን ጥያቄ እንዲያጤንና ፕሬዚዳንቷ አሸነፍ ያሉበት ምርጫ ትክክል ስለመሆኑ እንዲጣራ። እየጠየቁ ናቸው። የአውሮፓ መንግስታት ይህንኑ ድርጊት የሚቃወም መግለጫ እያወጡ ሲሆን የአገሪቱ ጦር ሰራዊትም በወገኖቹ ላይ የሚስበውን ቃታ እንዲያቆም እየጠየቁ ናቸው። ሁነኛ ተቃዋሚዎችን አስራና በየሰበቡ ከምርጫ ውጭ እንደሆኑ አድርጋ የምርጫ ድግስ የጣለችው ፕሬዝዳንቷ ግን ያሸነፍኩት ራሴው ነኝ ብላ በድጋሚ ቃለ መሐላ ፈጽማ ጸንታለች። ሴት መሆኗ ለሴቶች እንድታዝን አልጠቀማትም። እናት መሆኗ ለእናቶች ርኅራሄ ታሳይ ዘንድ አልረዳትም። እናም ሰባት መቶ ነፍሶችን በመቅጠፍ ሰባት መቶ እናቶችን አስለቅሳለች። ይህንንም እንደ ተገቢ ነገር ቆጥራው ድርጊቱን የፈጸሙላትን፣ ግድያውን የከወኑላትን ወታደሮቿን አመስግናቸዋለች። ያለእናንተ ሥልጣን ስልጣን የማይጸናም መንበር የማይቀናም ማለት እስኪ ቀራት ድረስ ጦሩን አወድሳለች። መላ የጸጥታ ኃይሎቻችን አመሰግናለሁ። ይህንን የምርጫ ሂደት ለማስቆም የጣሩትን ሁሉ አደብ አስገዝታችኋቸዋል። በተለያዩ የአገራችን ከተሞች በአሩሻ በዳር ሰላም በመዋንዛና በሌሎችም አካባቢዎች የታየው አመፅ ባንዳነት፣ ኋላ ቀረና ተቀባይነት የሌለው ነው። ይህንን ድርጊት በጽኑ አወግዛለሁ። የአገሪቱን ሁነኛ የፖለቲካ ድርጅት መሪዎች ምርጫው ሳምንታት ሲቀሩት ወደ እስር ቤት አግዛ ወህኒ ያወረደቻቸው የአገሪቱን ሁለተኛ ግዙፍ ፓርቲ ቻዴማን የፓርቲዎች ስነ ምግባር ደንብን አልፈረምክም ብላ ፈልጋ ምርጫው ቀናት ሲቀሩት ከውድድር አገደችው። በመጨረሻም ከራሷ ብጤዎች ጋር ምርጫውን አካሄድኳለችና ድሉም የኔው ነው አለች። ድግሱ ላይ የተሳተፉትና ከሱ ሁሉ ሐሰን ጋር ተወዳደሩ የተባሉት ቻማ ቻኡማ፣ ሲቪክ ዩናይትድ ፍሮንት ወዘተ የተባሉ የቀድሞ ፕሬዚዳንት ማጉፉሊ ለስሙ መጠሪያ የፈጠራቸው በተቃዋሚ የሚስም ያሰማራቸው ፓርቲዎች ናቸው። በሌላ አገላለጽ አብይ አህመድ ከአብኑ በለጠ ሞላ ጋርና ከብርሃኑ ነጋው ኢዜማ ጋር የደገሱትን የምርጫ ድግስ አሸነፍኩ ብለው እንደኮሞኩት ያለ ነው። ራስን በመስተዋት እያዩ ሁለትነን እኮ እያሉ እንደ መናገር ያለ ማለት። ለታንዛኒያ ወጣቶች፣ ለአሩሻ ጄንዚዎች፣ ለዳሬሰላም ቪጃናዎች፣ ለዚያች ሀገር ለውጥ ፈላጊዎች ግን ይህ የሚዋጥም የሚወደድም አይደለምና፣ ዴሞክራሲያቸውን ለማስመለስ ያጡትን ስራ ለማግኘት ተነስተዋል። ለዚህም የተጠቀሙት የዘመኑን ቴክኖሎጂ ነው፤ ቲክቶክና ፌስቡክ ግን ለዋልጌና ባለጌ መዋያነት ሳይሆን ለቁም ነገር መስሪያነት ተጠቅመውበታል። የኤክስ ገጾችን ስለ መብታቸው ለመምከር ተገልግለውበታል። ከማዳጋስከር ወጣቶች ከኬንያ ጀንዚዎችም የተማሩት ይህ ነው። ኑ ዲሞክራሲያችን እናስመልስ ብለው ለመሰለፍ፣ ኑ ጭቆናን እንገዳደረው ብለው ለመውጣት፣ ኑ እምቢ እንበል ለመባባል። ይህንን ያወቀው የአገሪቱ መንግስትም ኢንተርኔቱን ዘጋግቶታል። የአገሪቱ የውጭ ጉዳይ ሚኒስትር ኢንተርኔቱን ማጥፋታችሁ ለምን ነው ተብለው ከቢቢሲ ሲጠየቁ አጥፊዎችን ለመቆጣጠር ብለው መልሰዋል። ጥቂት አጥፊዎች ኢንተርኔትን ተጠቅመው ቀውስ እየፈጠሩ ስለሆነ ያንን ለመቆጣጠር ሲባል ኢንተርኔት ጠፍቷል። ይህንን ጥፋት ለማከናወን የሚጠቀሙበት ዋና የግንኙነት መሳሪያ ኢንተርኔት ነው። የሱ ሁሉ መንግስት ኢንተርኔት ከመዘጋጋቱ በተጨማሪ የውጭ አገር ጋዜጠኞችም ስለ ምርጫው ለመዘገብ ብለው ወደ ታንዛኒያ እንዳይገቡ ከልክሏል። ፈቃድ ከተከለከሉት ጋዜጠኞች መካከል አንዷ የሆነችው የሲኤንኤኗ ላሪ፣ ሰዎቹ ገለልተኛና ትችት ያለበትን ዘገባ መስማት አይወዱም በማለት የሱ ሁሉን ባለስልጣናት ቆዳ ስሱ መሆናቸውን ገልጻለች። እንዲህ ያለውን ነገር መቋቋም የቻሉት አገራችንን ለገዢዎች አሳልፈን አንሰጥም ያሉት የታንዛኒያ ወጣቶች ግን ብረት ለበስ እየተንጋጋ ቢከባቸው፣ እስከ አፍንጫቸው ታጥቆ የመጣ ሰራዊትና ጭፍራ እንዲሁ ቢቆም ሲቆምባቸው እሱን ተቋቁመው ሰላማዊ አመፃቸውን ቀጥለዋል። ቀልደኛው ምርጫ ውጤቱ ይሰረዝ፣ የፖለቲካ መሪዎቻችን ይፈቱ፣ አገራችን ወደምታውቀው ዲሞክራሲ ትመለስ የሚሉት ደግሞ ከጥያቄዎቻቸው መካከል ናቸው። በእርግጥም ታንዛኒያውያን አምርረዋል። የእነሱን ጥያቄ የሰማ ወገኖቹን በገዢዎች ጦርነት ሲያጣ የሚውል አገሩን በአይ ኤም ኤፍ የተነጠቀ ከመሬቱ የተፈናቀለ ድህነት መንግስታዊ ፖሊሲ ሆኖ የተተገበረበት አንድ ኢትዮጵያዊ ግን ቅንጦተኞቹ ታንጋኒካዎች ተሰለፉ፣ እኛን ያላየ ታንዛኒያ ላይ ሰልፍ ይጠራል ብሎ ሊቆዝም ግድ አለበት። የታንዛኒያ ወጣቶች ደግሞ በኢትዮጵያ የሰው ልጅ የጭካኔ ተግባራት ሁሉ የአገዳደልን አይነት በየፈርጁ ሚሊዮን ገዳይነትን በየአመቱ የፈጸመ መንግስት እንዳለ ቢያውቁና ቢሰሙ ኖሮ እኛስ ቀበጥን ብለው ወደ ቤታቸው ሊመለሱ ይችላሉ። ሰው ያጣውን ነው የሚመኘውና እነሱ ዲሞክራሲያቸውን ለማስመለስ እየታገሉ ናቸው። አገር ያጣው የኢትዮጵያ ትውልድ ግን አገሩን ጥሎ እየተሰደደና በአገሩ እየተገደለ ነው። መልካምን ሁሉ መመኘት፣ በዚሁ እንሰናበታለን።